ሰላምና ጤና ይስጥልኝ የተከበራችሁና የተወደዳችሁ የሳሚ ዴይሊ የዩትዩብ ቻናል አድማጭ ተመልካቾቻችን፣ በዕለተ ማክሰኞ ቀን ግንቦት 26 2017 ዓ.ም መደመጥ አለባቸው ብዬ አሰብኳቸውን ሰበር አሁናዊ አስቸኳይ ትኩረት የሚሹ በረከት ያለው የውሎ የአውደውጊያ መረጃዎችን ጨምሬ በመረጃ ሰዓቴ በዝርዝርና በስፋት ላስደመጣቸው በሰዓቴ ወደ እናንተ መጥቻለሁ። ክቡራን ከምታደምጧቸው ሰበር መረጃዎች መካከል ስድስት የሚደርሱ በብርጋዴር ጀኔራል ማዕረግ ያላቸው የአማራ ብሔር ተወላጆች በብርሃኑ ጁላ እንደተሰናበቱ መረጃዎችም ተሰምተዋል። የፋኖ ክንድ መቋቋም ያቃተው የአገዛዙ ከፍተኛ አመራሮችም ሲፈረጠጡ መያዛቸው በርካቶችን አስገርሟል። ተጨማሪንም በቆታችንም ዝርዝር መረጃውን ጭምር የማስደምጫቸውን በስፋት ቀጠናዎች ላይ የድሮን ጥቃቶች ለመፈጸም እንቅስቃሴዎች እንዳሉ የደረሱ መረጃዎችም አመላክተዋል። በቆታችንም በስፋት ታድምጡታላቸው። ቡድና የተከበራችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት እነዚህንና ሌሎች መሰል መረጃዎችን ታደምጣላችሁ። በድጋሚ አብራችን ልጥቆይ ደግሞ ጋበዝኩኝ። ወደ መረጃዎችን ማለፍኩኝም በቀዳሚነትም ክብራን መደመጥ ያለበትን መረጃን በማስደመጥ የሚጀምር ይሆናል። ስድስት የአማራ ብሔር ተወላጅ የሆኑ ጀኔራሎች መለቀቂያ አስገብተው ከሰራዊቱ መሰናበታቸው ተነገረ። የተሰናበቱ ስድስት የብርጋዴል ጀኔራልነት ማዕረግ ያላቸው ጀኔራሎች እንደሆኑም ጭምር የደረሱ መረጃዎችን አመላክቷል። በዚህም ደግሞ ብርጋዴል ጀኔራል ማርየ በየነ፣ ብርጋዴል ጀኔራል አበበ በየነ፣ ብርጋዴል ጀኔራል ዳዊት ዮሐንስ፣ ብርጋዴል ጀኔራል ካሳ ደምሌ ብርጋዴር ጀነራል አለምነው አየለና ብርጋዴር ጀነራል ሲሳይ ወሌ በቀጥታም በአብይ አህመድ ትዕዛዝ በብርሃኑ ጁላ ስራ አስፈጻሚነት እንደተሰናበቱ የደረሱ መረጃዎችን ማመላክቷል። በርካታ የአማራ ብሔር ተወላጆች ከአመራርነትም እየተሰናበቱ ይገኛሉ። የፋኖን ክንድ መቋቋም ያቃተው የአገዝ ጦር ያለ አለ የሚሏቸውን ነገሮችን መጠቀሙን አጠናክረው ቀጥሏል። በሰሜን ጎጃም ዞን ገርጨጭ ከተማና ዙሪያ ላይ ተጨማሪ ኃይል እንዲገባም የተወሰነው ስን ፋኖ ለሚያደርገው ማጥቃትም ወጥመድ የሚሰራ ኃይልም እየተዘጋጀ እንደሆነ መረጃዎች ጠቁመዋል። የድሮን ቅኝት ከአርማጮ እስከ መተማ ድረስ እየተደረገ ሲሆን በማንኛውም ቀንና ሰዓት ጥቃት ሊሰንዘር እንደሚችል በመገንዘብ ከማንኛውም በቡድን ከሚደረግ እንቅስቃሴና ዝግጅት እንድትቆጠቡም ጥሪ ቀረቧል። በሸዋ ቅጥና የድሮን ቅኝት ሊደረግ እየተጠና ያለ ስፍራም አለ። በተለይም ደግሞ በበረት ወረዳ ዜሮ ስምንት የሚባል ቀበሌ አካባቢ ፋኖ አመራሮችና ስምሪት ሰጪዎችም አሉ በሚል ኢላማ ተደርጓል። በምስራቅ ጎጃም ቢቸና ከተማ ማዕከል በማድረግም የፋኖን የማጥቃትን እንቅስቃሴዎች አሉ ብሎ በማሰብ ከቢቸና እስከ ቆ ያለውን ቀጠናን ነጻ ለማድረግ በሚልም አዲስ እንቅስቃሴን ተጀምሯል። በባሶ ሊበን ያለው ፋኖ ዳግም እያንሰራራ ነው በሚል ቀጠናውን የሚሰልሉ ሰዎች ተለኮዋል። ከወራት በፊትም በግብርና ሰዎች የተመልምለውም ተለኮው ከፍተኛ ጉዳትም አድርሰዋል ነው የተባለው። እንደ መረጃ ምንጮች ገለጻ ከዚሁም መረጃ ሳኑ ጥላት ብር ሊበንም። ወረዳ ላይ የወገን ምት ሲበረታበት እየጠፋና እየካደ ይገኛል። ለመረጃ ምንጮቻችን ገለጻ የደነት ኃላፊን ጨምሮ የደነት ምክትል ኃላፊን ጨምሮ በርካታ አመራሮች ማለት ነው ከነበሩበት የጅቤ ከተማ ከፍተኛ ገንዘብ ዝርፊያ ሲዘርፉ ከቆዩ በኋላ ወደ ደቡብ ክልልና ወደ መዲናዋ አዲስ አበባ በትናንትናው ዕለት ማለትም ግንቦት 25 ቀን 2017 ዓ ም ሊሰወሩ እንቅስቃሴ ላይ ያለው በደረሰው መረጃ በደብረ ማር ቆስ ከተማ በፌዴራል ፖሊስ ቁጥጥር ስር ውሏል። ለመረጃ ምንጮቻችን የባሶ ሊበን ወረዳ አስተዳዳሪ ጠፍተው እየተፈለገ ሲሆን ራሱ ደውሎ በዛሬ ሁለትም ለመከላከያ እጅ ሰጣል ማለቱን በፋኖ የደህንነት መዋቅር በኩል መዋቅ ችለናል ሲል መቶ አለቃ አበበ ሰሞኑን የአማራ ፋኖ ብሔራዊ ኃይል በጎጃም ቀጣና ዘመቻ መሪ መረጃውንም ያካፈለ ሲሆንም በዚህም ጠላት በባሶ ሊበን ወረዳ ላይ የፋኖ ምት ሲበረታበት እየጠፋና የካደም እንደሚገኝ ጭምር መረጃዎችም ተሰምተዋል። በዚህም በመሆኑም ይህን አይነት በጠለም ደግሞ በርካታ ግፎችን እየፈጸሙ የሚገኙና ዝርፊያዎችን ሲፈጽሙ እየነበሩ በርካታ አመራሮች ዛሬም ለመጥፋትና ወደ ደቡብና ወደ አዲስ አበባ ለመጥፋት ቢያስቡ፣ ነገር ግን በራሳቸው የአገዛዝ ሰዎችም እየተያዙ እንደሚገኙ የመረጃ ምንጮቻችን ያካፍሉን መረጃም አመላክቷል። በጎንደር አምስተኛ ኮር በይፋ አመት ተመስርቷል። የገጠመውን የህልውናን አደጋ እስከ ወዲያው ለመቀልበስ የፋኑ ትግል በሁለንተናዊ ትግል ስትራቴጂካዊ በስርዓቱ ላይ የበላይነትን አስጠብቆ አሁን ካለበት ደረጃ ላይ ደርሷል። ለዚህም ደግሞ ከአማራ ፋኖ ብሔራዊ አይልም በጎንደር ቀጠና ዳግማዊ ቴዎድሮስ አምስተኛ ኮርም በይፋ መመስረቱን የመረጃ ምንጮች ተናግሯል። መብረቅ ክፍለ ጦር ጎንደር፣ በጋሾ ክፍለ ጦር ንስር፣ በለሳ ቅጠው እጅጉ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር ዞዛ አምባ፣ ንጉስ ሚካኤል ክፍለ ጦር ታደለ ብርሃኑ ክፍለ ጦሮ ፋኖ ነው፣ ወበየ ክፍለ ጦሮችም ናቸው። ሰባት ክፍለ ጦሮች በጋራ በአንድ መዋቀር ነው አምስተኛ ኮራቸውን በጎንደር ቀጠናም በይፋም የመሰረቱትም። ውድ ተከበራችሁ የሳሚ ዴሊ የዩቲዩብ ቻናል አድማጭ ተመልካቾቻችን በመረጃ ሰዓት የመደመጥ አለባቸው ብያሰብኳቸው ሰበር መረጃዎች እነዚህ መስሉ ነበር። ለሁላችሁም መልካም ቀን ተመኘም።